እልፎች ተባብረው የማይቻል የመሰለውን ችለዋል። ለዘመናት አይሰሩትም የተባለውን ህዳሴን በታላቁ አባይ ወንዝ ላይ ገንብተው ቁጭትን በድል ቀይረዋል። ታላቁ የኢትዮጵያ ህዳሴ ግድብ እስኪጠናቀቅ ድረስ ሴቶች በተደጋጋሚ በወንድ በመግዛት እና በተለያዩ አማራጮች ለህዳሴው በማዋጣት የዘመናት የኢትዮጵያ ህልም እንዲፈታ ያበረክቱት አስተዋጽኦ የጎላ ነው። ከመንግሥት ሠራተኛዋ እስከ ነጋዴዋ፣ ከጉልትሻጯ እስከ ኢንቨስተሯ በህዳሴ ተስፋን የሰነቁ ሴቶች ግድቡ ተጠናቆ ለምረቃ እስኪ በቃ ድረስ ሳይሰስቱ አዋጥተዋል። አንድ ዘጠኝ መቶ ሺህ ብር ለቃ አንድ ሚሊዮን ሊሆን ይችላል። ያው የስድስት አመት የሰባት አመት ስለሆነ በየቦታው ነው ያሉት ዶክመንቶቹን። እሱን ያው ደምሬ ልነግር እችላለሁ። ማክሲመም አንድ ሚሊዮን ብር ገዝቻለሁ ብዬ አስባለሁ። እንዴና እንድ አቅሜ ሰው ይሄን ያህል ከታገለ እንደሚደሰት ጥርጥር የለውም። እና በጣም ደስተኛ ነኝ። ለህዳሴ ላበረከቱት አስተዋጽኦ የጅማ ከተማ አስተዳደር እውቅና ከሰጣቸው ውስጥ ተጠቃሾቹ ናቸው። በሆቴልና ና በተለያዩ ኢንቨስትመንት የተሰማራችው የጅማ ከተማ ነዋሪዋ ወይዘሮ አይና አለም አለሙ ና ከምትኖርበት ዩናይትድ አረብ ኤሜሬት ሆና ላለፉት 14 ዓመታት ለታላቁ ኢትዮጵያ ህዳሴ ግድብ ያለመታከት ተሳትፎ ስታደርግ የቆየችው ትውልደ ኢትዮጵያዊቷ ወይዘሮ ሮዛ ብያ፣ ከ14 ዓመት ጀምሮ ውጭ ላይ ገዛውትን እዚህ ጅማ ላይ ግን በ2015 በኢትዮጵያ አቆጣጠር በኢንቨስትመንት ኦፊስ ያዋጡ አይቼ፣ እነሱም ጠይቀውኝ፣ በመጀመሪያ 500 ሺህ ከነሱ ገዛው፣ ከዛ ከቀበሌ መቶ ሺህ፣ ከዛ እንደገና መቶ ሺህ፣ እንዲህ እያለ ያው ቁጥሩ በዛ ብሎ ለዛሬ ሽልማት በቅተናል ማለት ነው። ህዳሴ ግድብ ከተጀመረ ጀምሮ ስራ ላይ ነው ያለሁት። ስለዚህ ይህንን ሀሳብ ከተነሳ ጊዜ ጀምሮ ከጅምሩ ጀምሮ ትንሽም በትልቅም አሁን አድጌ ትልቅ ደረጃ ላይ ተለውጭ ያለው ደርሻለሁ። ትልቅ ቦታ ላይ ስዳስ በትልቅ አቅሜ በነበርኩበት በትንሹ ጊዜ ደግሞ በትንሽ ነገር ተሳትፌ እስከ መጨረሻው ድረስ እስከ መዝጊያው ድረስ ማለት ይቻላል ተሳትፌ እዚህ ደርሻለሁ። እጅግም ደስታ ይሰማኛል። ብዙ ችግሮች አልፎ ለምረቃ የበቃው ታላቁ የኢትዮጵያ ህዳሴ ግድብ እውን እንዲሆን የሁሉም ዜጋ ርብርብና የሴቶች ተሳትፎ የጎላ ስለመሆኑ የሚያስረዱት ያነጋገርናቸው ሴቶች የግድቡ መመረቅ ወደፊትም ህዝባዊ ተሳትፎ የሚሹ ልማቶች የበኩላቸውን አስተዋጽኦ ለማድረግ እንዳነሳሳቸው አጽንኦት ሰጥተዋል። እኔ እውነቴን ነው ምነግርህ ትልቅ ትልቅ ነገር ነው እየተሰማኛለሁ። የሚሰሩ እጆች፣ መለወጥ የሚችሉ እጆች እንዳሉን መንግስት አሳይቷል። ህብረተሰቡ ይህን አይቶ ተከታይ ሆኖ ጨራሽ የሆነ ሀሳብ የተጀመረ ነገር እንደሚያልቅ የሚያሳይ ተግባር ላይ በአባይ አይተናል። ከዚህ በኋላ ኢትዮጵያዊ የሚጀምረውን ነገር እንደሚጨርስ የሚያምር ማህበረሰብ ነው ብዬ ነው እማምነው። እኔን ጨምሮ ሞራሉ ከባድ ነው የሚሆነው እና እኔ ሞራሌ የበለጠ እንደሚሆን ምንም ጥርጥር የለውም። እንኳን ትልቅ ደስታ ነው። እንኳን እግዚአብሔር ረዳን፣ እንኳን እዚህ ጋር ደረስን። አባይን አንድ ላይ ተሳትፈን አሳክተነዋል። ከዚህ በኋላ ያሉ ፕሮጀክቶችንም አንድ ላይ እንደምናሳካ ምንም አይነት ጥርጣሬ የለኝም። ሴቶች በተደጋጋሚ ቦንድ በመግዛትና በተለያዩ አማራጮች በማዋጣት ለታላቁ የኢትዮጵያ ህዳሴ ግድብ እውን መሆን ያበረከቱት አስተዋጽኦ የጎላ ስለመሆኑ ተመላክቷል።